የጌታችንን የመድኃኒታችንን የኢየሱስ ክርስቶስን የስቅለት በዓል ትክክለኛው ቀን መጋቢት 27 ሆኖ ሳለ ስለምን ምን ጥቅምት 27 እናከብራለን? ይህ ቻናል ሰፊ ተደራሽነት ኖሮት ብዙ ሰዎችን ለማስተማር እንዲረዳን ሰብስክራይብ ላይክ እና ኮሜንት እንዲሁም ለወዳጆቻችሁ ሼር በማድረግ እንድትደግፉን ስንል በመድኃኒ ዓለም ስም እንጠይቃለን። በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለመድኃኒ ዓለም ዓመታዊ ክብረ በዓል ዝክረ ጥንተ ስቅለት አደረሳችሁ አደረሰል። መጋቢት 27 በቃል ከመነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለቱ የሚታሰብበት ቀን ነው። ይሁን እንጂ ሊቃውንት ቤተ ክርስቲያን በዲሜጥሮስ ቀመር መሰረት አጽዋማትን በጠበቀ መልኩ ከትንሣኤ በዓል በፊት ያለውን አርብ ስቅለት ተብሎ እንዲከበር ሥራ አሰርተዋል። መጋቢት 27 ቀን በአብይ ጾም ስለሚውን በአብይ ጾም ሀዘን እንጂ ደስታ ስለሌለ በዓል ማክበርም ስለማይፈቀድ ወደ ጥቅምት 27 ተዛውሮ ደስ ብሎን እንድናከብረው ቤተክርስቲያን ስራ ሰርታልናለች። ጥቅምት 27 ዝክረ ጥንተ ስቅለቱን ቤተክርስቲያናችን ጌታችን በመስቀሉ ስለፈጸመልን የማዳን ስራ በመስቀሉና በቃሉ አባቶቻችንን ከፍ ከፍ አደረጋቸው እያለች እየዘመረች ታስበዋለች። ከዚህ በተጨማሪ ጥቅምት 27 በወራ ጽጌ ውስጥ ያለ በመሆኑ እስመ ውእቱ ክብሮሙ ለቅዱሳን መድኃኒቶሙ ለጻድቃን አሰርገው ለምድር በጽጌ ሮማን ስብሐት ዋህድ ዘምስለ ምረት በመስቀሉ ወበቃሉ አእበዮሙ ለአበዊነ እያለች የቅዱሳን ክብራቸውን የጻድቃን መድኃኒት የሆነው ጌታ ምድርን በአበባ የሚያስጌጣት እንደሆነ በመመስከር ትዘምራለች። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት የሰቀለው መጋቢት 27 ቀን ነው። ክርስቶስ ስለ ስቅለቱ ሲናገር ምሳሌ የሚሆነው ሙሴ እባብ በምረመዳ እንደሰቀለ የሰው ልጅ ክርስቶስ ይሰቀል ዘንድ አለው ብሎ ምሳሌውን ተናግሯል። የሰራዊት ጌታ እግዚአብሔር እስራኤልን ከደመና እና አውርዶ ጭንጫ ውሃ አፍልቆ ቢመግባቸው ከዚህ ምድሩ ብቅ ሰማዩ ዝቅ ቢልለት ከደጋ ላይ ይሆንለት የውርጭ ሰደቃ እያበጀ ውሃውን እያረጋ መና መገብኳችሁ ይላል እንጂ ቆላ በሆነማ ባልተቻለው ነበር ይላሉ። ጌታም ሊያስተምራቸው የእርሱን ከሃሊነት ሊያሳያቸው እነርሱንም ሐሰት ሊገልጥባቸው ሙሴን ነቃ ማይ የሌለበት በረሃ ይዛቸው ውረድ ብሎት ቢሄዱ መና ወርዱላቸዋል፣ ውሃውን ፈልቆላቸዋል። ነገር ግን ነዘር የሚባል እባብ እየነከሰ ይፈጃቸው ጀምረ። ከዚህም በኋላ እስራኤል ሙሴ ዘንድ ሄደው ከጌታ ምረት ቸርነት ከሰው ስህተት ኃጢአት፣ አይታጣሙ በእግዚአብሔርና በአንተ ላይ የተናግረን በደለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር አመልክትልን አማልደን አሉት። ሙሴም ስለ ህዝቡ ወደ እግዚአብሔር ቢጸልይ ጥሩውን ብረት አርዌ አስመስለ ሰርተ ከሚገናኙበት አደባባይ ከእንጨት ላይ ስቀልላቸው አለው። ሙሴም እባብን ሰርቶ በዓላማ ላይ ሰቀለ። እባብም የነደፏቸው ሰው ሁሉ የነሐሱን እባብ ባዩ ጊዜ ዳኑ። ይህንንም ምሳሌ አባቶቻችን በትርጓሜ ወንጌል ቅዱስ እንዳስቀምጡልን አርዌ ምድር የዲያቢሎስ አርዌ ብርት የጌታ ምሳሌ ነው። በአርዌ ምድር እባብ መርዝ እንዳለበት በዲያብሎስም ፍዳ ኃጢአት አለበት። በአርዌ ብረት መርዝ እንደሌለበት በጌታም ፍዳ ኃጢአት የለበትም። አርዌ ብርት በአርዌ ምድር አምሳል በመስቀሉ ጌታ በአምሳለ እኩያን እንደ ወንጀለኛ ተቆጥሮ ለመስቀሉ ምሳሌ ነው። ጲላጦስም አይሁድን ከሁለቱ ማናቸውን ላድንላችሁ ትወዳላችሁ ቢላቸው በርባን እንፍታለን ክርስቶስ የተባለ ኢየሱስን ግን ስቀለው አሉ። ጲላጦስም በዚህ ሰው ደም ከመጣ ፍዳ ሁሉ ንጹሕ ነኝ ብሎ በአደባባይ እጁን ታጠበ። አይሁድም ደሙ በእኛም በልጆቻችን ይሁን አሉ እርሱም በርባን ፈታላቸው፣ ጌታንም አሳልፎ ሰጣቸው። ቅዳሴ ዮሐንስ አፈወርቅ ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙ፣ ኀጢአት ይቅር የሚለውን ሀጥ አሉት። በመኳንንት በሚፈርደው በእርሱ ፈረዱበት። እንዲህ ክርስቶስን አይሁድን ስቀለው ብለው ፈረዱበት። አክሊል የሚያቀናጀውን የነገስታትን ንጉሥ ኢየሱስ ክርስቶስ አነገስን ሲሉት ጭፍሮች የእሾህ አክሊል ደፉለት። መጋቢት ሃያ ሰባት ቀን ክርስቶስ ኢየሱስ በመስቀል በተሰቀለ ጊዜ የተሰቀለው የክብር ባለቤት ሰማይን የፈጠረ ነውና ፀሐይ ጨልማለች፣ ጨረቃም ደም ሆናለች፣ ከዋክብትም ረግፏል። የተሰቀለው የክብር ባለቤት ምድርንም የፈጠረ ነውና በምድር የቤተ መቅደስ መጋረጃ ላይ ከላይ እስከታች ለሁለት ተቀዷል፣ ምድር ተናውጣ ዓለቶች ተሰነጣጥቀዋል፣ መቃብራት ተከፍተዋል፣ ብዙ ሙታንም ተነስተዋል። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ ወዮ፣ በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ ወዮ እንዲል ቅዳሴ ዮሐንስ አፈወርቅ ስቅለቱን በዲሜጥሮስ ቀመር አውጥተን የጌታን መከራውን አስበን በትግደ ህማማቱን እናስባለን። በዝክረ ጥንተ ስቅለቱ ጥቅምት 27 ደግሞ በመስቀል የተደረገልን አስበን እናመሰግነዋለን። ከመስቀሉ ረዳኤት በረከት ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ባለ መስቀሉ ክቡር ይቆየን።